ሰላም ጤና ይስጥልኝ ውዴ ቻናል ቤተሰብ ተከታታዮች እንግዲህ በሶሻል ሚዲያ ሲዘውሩ የነበረውን ልጅላችሁ ቀርብ ያሉ የኢትዮጵያ ዜና አገልግሎት የነበረው ከፍተኛ ካሜራማን ባለሙያ ብዙአየሁ ብርሃኑ እንግዲህ በፋኑ እንደተገደለ ፋኖች እንግዲህ እየፖሰቱት እየተመለከቱ ነበር እውነታው ነው ወይስ አይደለም የሚለው ወደ ኋላ የምመለስበት ሆኖ ግን አንድ ነገር ወደ ኋላ እጃችሁ ልመለስ በሰሜኑ ጦርነት ላይ እንግዲህ ህወሓት ሃያ ሰባት ዓመት ሙሉ ሲታጠቅና ሲዘርፍ የኖረውን አልበቃው ብሎ እንግዲህ በሰሜኑ ጦርነት የሰሜን እዝ እንግዲህ ድንገተኛ ጥቃት በመክፈት ከታንክ እስከ ስናይፐር ድረስ ዘርፎ በመውሰድ እንግዲህ ሚሳኤል እንግዲህ ሲያስተኩስ እንደነበረ ይተና ሚሳኤል ሁሉ ተኩሷን በተለይ በባህር ዳር የአየር ማረፊያ አንድ እንዲሁም ደግሞ አስመራ ወደ ኤርትራ ውስጥ ሁለት በማስወንጨፍ እናስታውሳለን። ይህ ሁሉ ያደረገው ግን በዘረፈው ምክንያት ነው። ያምኑ ግን አልተሳካለትም። ወደ ዋናችን ሀሳብ ስንመጣ ይሄ ካሜራማን ጎርጎራ ላይ እንግዲህ ሄሊኮፕተር እንግዲህ ተመቶ ወደ ቀኛን የመታ ነው። ህይወት እርፈቱም ከዚህ ጋር የተያያዘ ነው እያሉ በሶሻል ሚዲያ ሲያዘወሩት ነበረ። ስለዚህ ያ ጉዳይ እውነታ ይሁን አይሁን እንዳለ ሆኖ ግን ነው ብለን እንውሰደው ቢሆን በሀገር ላይ ምን ተጽዕኖ ያመጣሉ? ቁጥር አንድ ህዋት ያመጣው ተጽዕኖ ምንድን ነው? የዜጎችን ኢኮኖሚ የዜጎችን ማህበራዊ ህይወት ከማጎሳቆል ውጭ ምንም የመጣ ነገር የለም። እነዚህም የዜጎችን ኢኮኖሚ ዜጎችን ህይወት ከማጎሳቆል ውጭ ምን የሚመጣ የለም። ይሄ በቪዲዮ ጆላችሁ የመጣሁት የዜጎች የተፈናቀሉበት ህይወት ሁኔታ ነው። ቢያንስ ለእነዚህ ዜጎች እንስብ፣ ምክንያቱም የሚመጣ ለውጥ አይኖርም። በዚህ በትጥቅ የሚመጣ ለውጥ አይኖርም። ክሮቤል ጎቤ የሚባል ዋና የፋኖ ቃል አቀባይ በአርፒጂ በሚባል መሳሪያ እንግዲህ ተኩሰን እንደመታናት እንደወደቀች ነው፣ መረጃዎችን እያዘዋወረ የተመለከቱኝ። ስለዚህ ከነዚህ ውስጥ እንግዲህ ጀነራል ብርሃን በቀልና አያና ቱራ እንዲሁም አገኘው ተሻገር በሕክምና ላይ እየተረዱ መሆኑ ይገኛል። ተመስገን ጥሩነም እንግዲህ ቀለል ያለ ጉዳት በመድረሱ ወዲያው በመውጣት እንግዲህ ባህርዳር ላይ እንደታየ፣ እንዲሁም ደግሞ በዛሬው ዕለት ወደ ጅማ ገብተዋን። ስለዚህ እንደዚህ አይነት ማስተባበያ እየሰጡ ይገኛል። ዋናው ትልቁ ቁም ነገር በዚህ የሚመጣ ለውጥ አለ የሚለውን ጥያቄ ማስመር ያስፈልጋል። እንዲሁ ሶሻል ሚዲያ የሚዘወሩን ተውና የሚመጣ መቶ ፐርሰንት ለውጥ የለም። ነገር ግን የሚያስከትለው ጉዳት የዜጎችን ሕይወት ማጎሳቆል ነው። በአማራ ክልል ላይ ከፍተኛ የኢኮኖሚ ቀውስ የገጠመ በንጹሐን ዜጎች ላይ በትግራይም በተመሳሳይ ስለዚህ የሚመጣ ለውጥ የለም። እንደ ዘይንት ማስተባቢዎች ተመታ፣ አዎ ተመታ እንበል፣ እሺ፣ ደቀቀች፣ ኤሮፕ ምን ማለች? ምንም ሆነ። እሺ፣ የሚመጣ ለውጥ አለ የለም? ለአብነት ልጥቀስላችሁ ከዚህ ጋር አያይዤ ሀምሳ አለቃ እንዳለው እንደተሸኘ ከጓዶቹ ጋር ሰርችለችዋለሁ። አደም አሊም ከትናንት በስቲያም ሰርተነዋል። በርካታ የእሱ ታጣቂዎች እንዲሁም የግል አራት ጠባቂዎችን ጨምሮ ዶቄት ነው የሆነ። ስለዚህ እንደዚህ አይነት መስዋዕት ህይወታቸው የተሰዋ እንደዚህ የደቀቁ በእነዚህ ሁለት አንድ ሰው እንኳን ቢመቱ ህይወታቸው ቢያልፍ በሀገር ላይ የሚያመጣው ለውጥ አለ የሚለው ነው። ስለዚህ በየዕለቱን እየተከታተሉ እነዚህ ቪዲዮዎችን ሰራሉ። እጃቸውን ከሚሰጡ እስከ ምርኮኛ ከምርኮኛ እስከ ከፍተኛ ሻለቃ ድረስ እንዲሁም ሙሉ ጠቅላላ ፋኖ ላይ የነበሩት ምን ያህል መስዋዕት ህይወታቸው እንዳለፈ። ስለዚህ በነዝ አንድ ሁለት ሰው የሚመጣ ለውጥ የለም። ህዋት እንኳን ወደኋላ የመለሱበት ዋና ምክንያት ይህን ያህል ታጥቆ ያልተሳካለትን ኢቨን እንኳን ዘርፎ ታንክ ዘርፎ ሚሳኤል ዘርፎ ሮኬቶችን ነዚ ባህርዳር ስታዲየም አንድ አስመራ መቀሌ ሁለት እንዳስነጨፍን እናስታውሳለን። በወቅቱ እንደዛ አድርጎ እንኳን አልተሳካለትም አልተሳካለትም። ምክንያቱም ማጆሪቲ ሩል ማይኖሪቲ ራይት ይባላል። ይሄ ማጆሪቱ ከእናንተ ጎን አይደለም። የኢትዮጵያ ህዝብ ሰላሙን ይፈልጋል። ሰላም ስለሚፈልግ፣ እናንተ ማይኖሪቲ የሆናችሁ በማጆሪቲ መገዛት ግድ ይላል። ይህ ደግሞ ስለተጻፈ ስላልተጻፈ የሚለውን ህጉ እንተወና በአስተሳሰብ የተቀረጸ ህግ ነው፣ ይሄ በዜጎች አንድ በት ያለ። ስለዚህ የኢትዮጵያ ህዝብ የሚፈልገው አሁን ሰላም ነው። እኛ የሚያስፈልገን ሰላም ነው። እነዚህ ዜጎች የተጎሳቆሉት የተፈናቀሉት በእናንተ አንቂ ነን ባዮች ነው፣ በእናንተ ሸኔዎች፣ በእናንተ ህዋት፣ በእናንተ ፋኖ ባዮች ነው የተፈናቀሉት። በእናንተ ምክንያት ነው ህይወታቸው የተጎሳቆለ። ስለዚህ ቅድሚያ የሚያስፈልገን እኛ ፕሪዮሪቲ የሚያስፈልገን ሰላም ብቻ ነው። እባካችሁ ቀልብ ግዙ። ማስተባበያችሁ ዝም ብሎ የወረደ ነው፣ በቃ መቶ ፐርሰንት ማስተባያ ምናምን የወረደ በቃ በዚህ ልክ እንደዚህ የወረደ መግለጫ ሲሰጥ በጣም ያሳፍር ነው። እያየሁት ነበር ሙሉን። ግን በጣም እንባ የሚያስመጣ የነዚህ ዜጎች ህይወት ሲጎሳቆል ነው። ስለዚህ ቀልብ ግዙ። ለህጻናት፣ ለሴቶች እስቡ። ቅድሚያ እንኳን ሌሎ ቢቀር ለአረጋውያን እስቡ። ስለዚህ እነዚህ ከቀያቸው እየተፈናቀሉ ያለበት በፋኖ በሸኔ፣ በህዋት ምክንያት ነው። በቃ በነዚህ ሶስቱ ምክንያት ነው። ህወሓት ጀምሮ ቀጠለ፣ ሸኔም ጀምሮ ቀጠለ፣ ፋኖም ጀምሮ ቀጠለ። በእነዚህ ምክንያት የዜጎች ህይወት የተጎሳቆለ ያለ በሀገር ላይ የምታመጡት ነገር ምንም የለም፣ ግን የዜጎችን ህይወት እያጎሳቆል የሀገሪቱን ኢኮኖሚ ከመጎተት ውጭ ወደ ስልጣን የሚመጣበት ኢትዮጵያ የሚያስፈልጉ ስልጣን አይደለም። አሁን ሰላም ነው። የሰላም ተጻራሪ ደግሞ እነዚህ የሚያደርጉት ነው የውንብድና ስራ ነው። ባይዞ ይቺ ኤርኮርፍተብትን መታ ኮ አልሸባብ የሚያደርገው አይነት ኮ ነው ይሄውም ብድብ እናሰራቆ ነው ባጭሩ፣ እንጂ ትግል ውጤት አይደለም። ስለዚህ በዚህ እንኳን ቀልብ ገዝተን ብናዋን ነው። ወደ ዋናው ነው፣ እሲ ለመልሳችሁና በዛሬ ሁለት ሸኒዎች እንግዲህ እጃቸውን ባይሰጡም መከላከያ ባደረገው ኦፕሬሽን እንግዲህ የሸኒ ሎጂስቲክ አላፊን ጨምሮ ማለት ነው በርካቶች እንግዲህ ዋጋ አግኝተዋ ማለት ነው። በተለይ የሸኒ ሎጂስቲክ አላፊ ጨምሮ በርካታ ታጠቂ ሸኒዎች በምራብ ሸዋ ዞን አቡነ ግንድ ብረት ተብሎ በሚታወቀው ወረዳ መከላከያ ባደረገው ድንቅ ኦፕሬሽን የሸኔ ዋና ሎጂስቲክ ኃላፊውን ጨምሮ ሞቅ ባለ ሁኔታ ተሸኝተው ተጠራርገዋል ማለት ነው። ቁሳቁስ እንዲሁም ሲጠቀምቧቸው የነበሩት በርካታዎችም ገቢ ተደርገዋል። ስለዚህ እናመሰግናለን። ይሄ ነው እንግዲህ በየአቅጣጫው በየዕለቱ የሰው ሕይወት እንደው ይፈሳል። ስለዚህ ወደ ሰላም ብንመጣ አንድ ላይ ኢትዮጵያን አቅፈን በሰላም ብንሰራ የት እንደርስ ነበር። በጣም እኔ የሚገርመኝ በጣም ከሚገርመኝ በህይወቴ እስካሁን ድረስ በጣም የሚገርመኝ ኢትዮጵያ ከፍተኛ የሆነ የእርሻ መሬት አላት፣ ግን ስንዴ ከውጭ እንገዛለን። አያሳፍርም ወይ? ዜጎች፣ የኢትዮጵያ ዜጎች አያሳፍርም ወይ? ይህ ሁሉ የመጣው እኮ ሁላችን ለሰላም ዘብ አለመቆምና ለስራ አለመነሳታችን ነው። ሁሉ በብዛት ማለት እችላለሁ እኔ ከማዩ አንጻር ነው። ባጭር መክበር ነው እንጂ ሰርቶ መክበር የማይፈልግ ብዙ ዜጋ አለ። ባጭር ሾርት ሜሰድ በቃ ስለዚህ፣ በስርቆትን በለው በፖለቲካን በለው በብዙ ሰደድ ይገባሉ። እንደዚ አይነት ዜጎች ይጠቀማሉ፣ በማይሆኑ ውስጥ ህይወቱ ዜጎችን ዋጋ ያስከፍላሉ። ስለዚህ እጅግ መንቃትና በድህነታችን ማፈር ያስፈልጋል። በድህነታችን ሰፊ የእርሻ መሬት ሰፊ የሆነ የውሃ ሀብት ዘን ስንዴ ከውጭ ኮ የምንገዛ ሰዎች ነን። በዚህ ማፈር ያስፈልገናል። ስለዚህ ፖለቲከኞች አታስፈልጉንም። የሚያስፈልገን ሰላም ነው። ውድ ኢትዮጵያውያንና ትውልድ ኢትዮጵያውያን በዓለም ዳርቻ ያላችሁ ሁሉ ሁላችን ለሰላም ዘብ እንቁም። ኢትዮጵያ የሚያስፈልጋ ሰላም እንጂ ፖለቲካ አሁን የሚያስፈልጋ ጊዜ አይደለም። በሌላ ቪዲዮ እስክንገናኝ መልካም ምሽት አገሬ።